ወይ ደግሞ አስተያየትን አጠንክሮ አጠንክሮ መምታት እንዳለበት። ልክ በሚስማር ለምሳሌ ሚስማር አመጣህ። ሚስማር አምጥተህ እንበል ይሄ እንጨት ነው። እንጨት ላይ ቀስ ብለህ ነው የምትመጣው፣ ወይ ጠንከር አድርገህ ነው የምትመጣው። ጠንከር አድርገህ እየመታህ እየመታህ እየመታህ እየመታህ ከሄድከ በኋላ ይገባል። ለምሳሌ ቆርቆሮ የምትመታ ከሆነ ቤት ላይ ከሆነ ግድግዳ ከሆነ በተለያየ ሁኔታ ሀሳብ እንደዛ ነው። ሀሳብ ወይ ደግሞ እይታ ሲንሸራሸር ማለትም በሹራ መልክ ማለት ነው። እየጠነከረ እየበሰለ እየበሰለ እየተስተካከለ ፈር እየቀደደ ይሄዳል። ለምን? ከአንድ ሰው ሀሳብ ይልቅ የብዙ ሰዎች ሀሳብ ሲገናኝና ሲስማማ ያንን ሀሳብ ወደ ምርጥ ፕሮጀክት ይቀይረዋል ወደ ምርጥ ፕሮጀክት ያሸጋግረዋል። ተመልከቱ፣ ሀታ በመንግስት ደረጃ ይሄ ከኢስላም የተወሰደ ነገር ነው። ወአምሩሁም ሹራ በይነሁም ነው። ነቢ ሶለላሁ ዐለይሂ ወሰለም ሰሓቦችን ከትናንሾቹ ሰሓቦች እንደነ አሊይ ብን አቢ ጣልብ፣ እንደነ ኡሳማ ብን ዘይድ ጀምሮ እስከ ትላልቆቹ ሰሓቦች እስከ አቡበክር ስዲቅ ረዲየላሁ ዐንሁ ድረስ ያማክራሉ። ሀታ ሴቶችን ያማክራሉ። አስታውሱ እንዳትረሱ፣ ያማክራሉ። አንዳንድ የሚባል አባባል አለ፣ ስህተት ነው። አማክራቸው ተቃራኒውን ስራ ምናምን የሚባል የአረቦች አባባል ያጋም እንኳ የሚሰራበት ይኑር አይኑር አላቅም። ለማንኛውም ነቢ ሶለላሁ ዐለይሂ ወሰለም ነቢ ሶለላሁ ዐለይሂ ወሰለም ለኡምራ ሄዱ፣ ወደ መካ ከመዲና ወደ መካ ለኡምራ ሄዱ። ቁረይሾቹ ሰሙ። በአጭሩ እንግዲህ ታሪኩን ታስታውሳላችሁ አናስገባም ዋላችሁ ጦርነት ሊነሳ ሆነ ከዛ ወደ ድርድር ተገባ ድርድር ሆነ ነቢይ ሰለላሁ ዐለይሂ ወሰለም በድርድሩ ላይ ተስማሙ ብዙ ነገር የተከሰታለ እዛ ውስጥ ታስታውሳላችሁ በተለይ ዑመር እንዴት እንደተቆጣ ለማንኛውም ነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ኸላስ ዑምራችሁን ጸጉራችሁን ተላጭታችሁ ፍትዋ አሏችሁ ከበዳቸው ሰሃቦች የመጡት ለዑምራ ነው። 430 ኪሎ ሜትር ሄደው መጥተው ዑምራ መካ ደጃፍ ደርሰዋል። አፋፋ ላይ ነው ያሉት አልገቡም። ፍቱ ሲባሉ ከበዳቸው። እምቢ ለማለት አደለ በጣም ከበዳቸው። እናም በዚህ በዚህ እንዳለ እንደነ ዑመር ያሉ እንደነ ማን ያሉ እንግዲህ ከነቢዩ ጋር ሰለሏ ወሰለም በደንብ መወያየት የሚችሉ ተወያዩ። አልዋጥ አላቸው። አሁን ነቢይ ሰለላሁ ዓለይሂ ወሰለም ዋህ ያላቸው አላህ ሱብሓነሁ ወተዓላ ያዛቸዋል፣ ጅብሪል ይመጣል ያናግራቸዋል። በእሱ መስራት ይችላሉ። ግን ምን አደረጉ? እንግዲህ ማማከር የሚፈቀደላቸው ቦታ ላይ ሲሆን ማለት ነው። ኡሙ ሰለማ ናት መሰለኝ ያው ገቦና አማከሩ። ምን አለች አንዷ ባልተቤታቸው፣ ኡሙ ሰለማት መስለኝ አለች ካልተሳሳት ለማንኛውም ሲያማክሯት ምርጥ የሆነ ሀሳብ ሰጠቻቸው። ምን የሚል አንቱ ተላጩ፣ እነሱ ይላጫሉ ብላ ቆንጆ የሆነ አስተያየት ወይ ደግሞ ምክር ሰጠቻቸው። ነቢዩ ስለ ላ ሰለም ጸጉር የሚላጫቸውን ሰው ጠሩ፣ ተላጩ ልክሳቸው። መላጨታቸውን ሲያዩ ሀዲቱ ምንድን ነው የሚለው በመላጨቱ ላይ ተጋደሉ ነው የሚለው። በቃ ወደ መላጨቱ ገቡ። እንግዲህ ተመልከቱ፣ ከአንድ ሰው የፈለቀ የሀሳብ ነው ሴት ነች። ነቢ ሰላ ሰለም ሁሉንም ያማክራሉ ስላልን ነው ሕፃናትን ያማክራሉ፣ ልጆችን ማለት ነው። ልጆችን፣ ወጣቶችን እንደነ ኡሳማ ብን ዘይድ እንደነ አልይ ብን አቢ ጣሊብ እና የመሳሰሉት። ስለዚህ ተማከሩ፣ እንማከር። ሹራ የሚያስፈልጋቸው ብዙ ነገሮች አሉ እንዲህ በፖለቲካ እንደሚማከሩ ሁሉ የመንግስት ምክር ቤት አለ አይደል? እንዲህ የሚኒስትሮች ምክር ቤት ምናምን ምናምን እየተባለ መሰረቱ እንዳልነው እንግዲህ ይሄ የኢስላም መሰረት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሹራ ያደርጉ ነበር፣ ትላልቅ ሰሃቦችን እየጠሩ በገዝወቱል አሕዛብ በኸንደቅ ዘመቻ ጊዜ እንዴት ነው ያደረጉት? ሰሃቦችን ሰብስበውን ያማከሩት ያማከሩት ማማከር ትልቅ ውጤትን አመጣ። ምን እነሱ ከዚያ በፊት የማያውቁትን አረቦች የማያውቁትን አዲስ ነገር እንዲማሩ አደረገ። ምን ምሽግ መቆፈር ከሰልማን አልፋርሲ የመጣ ሀሳብ አያችሁ፣ መማከር ምን አዲስ ነገር እንደሚያመጣልን። ውጤት አለው በትላልቆቹ ደረጃ ነው። ከትናንሾቹ ከጀምር ደግሞ ከዚያ የበለጠ ውጤት አለው ማለት ነው። ሹራን ምን ማድረግ አለብን? መርህ ማድረግ አለብን። ለምሳሌ እንበል የሰፈራችን መስጅድ አለ። ይህም መስጅድ በዚህ መስጅድ ውስጥ መሻሻል ያለባቸው ነገሮች ምን ምንድናቸው? ብለን መማከር አለብን። ኮሚቴው ማማከር አለበት ማህበረሰቡን፣ ወይ ደግሞ በሳል ሰዎችን፣ ትላልቅ ሰዎችን፣ በዚህ ነገር ላይ እውቀት ያላቸውን ሰዎችን ሰብስቦ፣ የሰፈሩ የሚሆን ከሰፈር ውጭ የሚሆኑ ሰብስቦ ማማከር መቻል አለበት፣ ከሰፈራችን ከጀመርን ማለት ነው። በቀበሌያችን ደረጃ በከፍተኛ ደረጃ እየሄድን መጨመር እንችላለን። በራሲስ በቤተሰብም ደረጃ የቤተሰብ ሹራ ሊኖረን ያስፈልጋል። እኔ ወንድሞቼ፣ አጎቶቼ፣ አያቶቼ፣ ወንድሞቼ ልጆች፣ በዚህ አይነት ደረጃ ህይወታችንን ወደ ተሻለ ሁኔታ ነው የምንቀይረው። ለዚህ ነው ሚስማር እየተመታ በሄደ ቁጥር ስር ይሰዳል ይላሉ። ሐሳብም እንደዛው እየተንሸራሸረ በሄደ ቁጥር እየተወያየንበት በሄደ ቁጥር ስር ይሰዳል። መልካም ፍሬ ይዞ ይወጣል በአላህ ፈቃድ። ወአምርሁም ሹራ በይንሁም ያለው ነው፣ ወሻዊርሁም ፊል አምር ያላቸው ነቢን ሰለላሁ ዓለይሂ ወሰለም። ስለዚህ ወንድሞቼ፣ ቅድም እንዳልኩት ትላልቅ ፕሮጀክቶች ትላልቅ የሆኑት ከሀሳብ ጀምረው ነው የተነሱት። ከአንድ ሀሳብ ነው የሚነሳው ከሀሳብ ነው የሚነሳው። ብዙ የሰማኋቸው ፕሮጀክቶች አሉ፣ ብዙ በጣም ብዙ ሰዎች፣ እንዴት ከትንሽ ሀሳብ እናንተ የምታውቋቸው ጭምር ብዙ ፕሮጀክቶች እንዳሉ አውቃለሁ። ከትንሽ ነገር ተጀምሮ ትልቅ ደረጃ እንደተጀመረ፣ በዲን ደረጃ ይሁን፣ በማህበረሰብ ደረጃ ይሁን፣ በንግድ ደረጃ ይሁን፣ በትምህርት ደረጃ ይሁን፣ በሁሉ በተለያዩ መስኮች መወያየት፣ ሹራ ማድረግ ወደ ትልቅነት የሚያሸጋግር ነገር ነው። ነገር ግን ለዚያ አህል የሆኑትም መሆን አለበት። ያገኘነውን ሰው አይደለም እናማክረው። ሀታ በሌላ ነገር በጋብቻ ደረጃ በጋብቻ ደረጃ አንድ ሰው ማግባት ከፈለገ መጀመሪያ የሚናገረው ለቤተሰቡ ነው። እኔ ማግባት እፈልጋለሁ። እሺ ማግባት የምትፈልገው አለች? የምታውቃት ሴት ወይ ደሞ ከማን ቤተሰብ ነው? ለምሳሌ ይነገራል፣ ያማክራል። ከዚያ ምን ይደረጋል? ሀሳቡ ይለዋወጣል። ቤተሰብ እንደዛ ኮልች ይችልች፣ በዚህ በዛ የቷ ትሻላለች፣ እየተካሄደ ይሄዳል። ከወጣቶች ጀምረን ነው ትላልቆቹ ሰዎች ደረጃ፣ በንግድ ደረጃ እያልን እያልን እያል ሄደን ሹራ በጣም ጠቃሚ እንደሆነ በዚህ አይነት ሁኔታ ማወቅ ይቻላል። ለምሳሌ አንድ ቤተሰብ ለልጃቸው መዳር ከፈለጉ ቅድም እንዳልኩት ይማከራሉ እች ልጅ ለልጃችን አትሆንም አይች ልጅ ለልጃችን ምትሆን እች ምክንያቱም እቺ እንደዚህ ሀሳብ እየተቀያየሩ ነገሩ እየበሰለ ይሄዳል ተራ እንዳይመስላችሁ ይሄ ነገር ወላሂ ተራ አይደለም ለምን ቤተሰብ የሚመሰረትበት የእስላም ልጆች የሚወለዱበት ትላልቅ ዑለማዎች የሚፈሩበት ትላልቅ የእውቀት ባለቤቶች ትላልቅ ተጽዕኖ ፈጣሪ ልጆች እንዲወለዱ ነው የሚፈለገው ስለዚህ ሀሳቡ መንሸራሸሩ ምን ያህል ጠቃሚ እንደሆነ ተመለከታችሁ። ስለዚህ ሀሳባችንን ማንሸራሸር የበለጠ የተሟላና ትልቅ ደረጃ ላይ እንዲደርስ ያደርጋል። ነቢይ ሰለላሁ ዐለይሂ ወሰለም እጅግ በጣም የእሳቸውን ያህል በሳል ሰው የለም። ነገር ግን ያማክራሉ። ቅድም እንዳልነው ያማክራሉ። ነቢይ ሰለላሁ ዐለይሂ ወሰለም ማማከር በሚያስፈልገው ነገር ላይ ማማከር በሚያስፈልገው ነገር ላይ ያማክራሉ። ሀታ ቅድም በተናገር ነው ለምሳሌ ገዝወቱል አሕዛብ ሰሐቦቹን ሰብስበው አማክሩ፣ ምን ማድረግ እንዳለባቸው። ሰሐቦች ደግሞ ሀሳቡን አመጡ። በተለይ ደግሞ አንሳሮች ይህን የሚያደርጉት ለእኛ ብለው ነው ወይንስ ለምንድ ነው? ለምንድ ነው? በገዝወቱል አሕዛብ ታሪክ ውስጥ እንደምታውቁት ማለት ነው፣ ጥያቄውን መብራራት ያለበትን ነገር

ሹራችን ጠብአን አይነቱ ይዘቱ ለዚህ ከሚገቡ ሰዎች ጋር መሆን አለበት። እንበል ለምሳሌ ስለ ዲን ጉዳይ እንበል ለምሳሌ እዚህ መስጅድ ውስጥ ለምሳሌ እንበር መድረሳ መክፈት ያስፈልጋል። ኦኬ፣ ማንን ነው መስጅድ አለን፣ ሁሉ ነገር የተዘጋጀ ነው። መስጅዱ ተገንብቷል እየተሰገደበት ያለው እዚህ መስጅድ ውስጥ ለዚህ ትምህርት የሚያስፈልጉ ነገሮች መሟላትን በአጠቃላይ አሉ እንበል ለምሳሌ ሽንት ቤቶች አሉ፣ ተማሪዎች መጠቀም ቢፈልጉ ውስታቶች ይገኛሉ። በቀላሉ የሚያስቀሩ ጠይብ እንዴት መክፈት አለብን የሚለውን አሁን እዚህ ጋር መሐንዲስ መሐንዲስ ጠርቼ ነው መሐንዲስን ነው ማማከረው ወይንስ ዶክተር ጠርቼ ጠቢብ ሕክምና ላይ ማማክረው ወይንስ በዚህ ስራ ላይ የተሰማሩ ሰዎች ከዚህ በፊት ባላቸው ልምድ እነሱን ነው ማማከር፣ እንደዛ ማድረግን ያለብኝ። በዚህ ስራ ላይ ተሰማርተው በዚህ ድርጊት ላይ ልምድ ያላቸውን ነው የተወሰኑ ሰዎች ሰብስቤ ማማከር ያለብኝ። ሹራ እንደዛ ነው የሚደረገው። ስለዚህ አላህ ሱብሐነሁ ወተዓላ ይሄንን ልምድ የምናካበት ያደርገን፣ ይሄንን ልምድ የምንሰራበት ያደርገን። ተመልከቱ፣ እኛ እኮ መወያየታችን ምንድን ነው ጥቅሙ ነገሮችን እያበሰልን እንድንሄድ ነው። ሀታ ቅድም እንዳልነው በቤተሰብ ደረጃ ለምሳሌ፣ በቤተሰብ ደረጃ ክረምት ላይ ልጆቻችን የት ነው ማሳለፍ ያለባቸው? የት ነው ማሳለፍ ያለባቸው? ለምሳሌ እንበል ሙያ እየተማሩ ብለን ልንል እንችላለን። የትኛው ሙያ ነው ጥሩ ለልጆቻችን? ከልጆቻችን ባህሪ ጋር መሄድ ልንል እንችላለን። አይ ቂራአት ነው መማር ያለባቸው መድረሳ የክረምት ገብተው ሁለቷን ወር እዛው ቆይተው መማር። አይ አይደለም፣ ኮምፒውተር ቢማሩ ነው የሚሻለው። አይ አይደለም፣ እንደዚህ እንደዚህ ብለን ተወያይተን፣ ቤተሰብ ተወያይቶ አንድ ነገር ላይ ለመድረስ መሞከር አለብን። በዚያ አጋጣሚ ደግሞ የልጆቹ ዝንባሌ ምን አይነት እንደሆነ ማወቅ ያስፈልጋል። ወደማይፈልገው ነገር በኃይል ገብተህ ከሄድክ በዚያ ላይ ልጆች ውጤት ላያመጡ ይችላሉ። ዝም ብሎ ጊዜ የሚቃጠልበት ብቻ ሊሆን ይችላል። ነገር ግን ባላቸው ዝንባሌ ቤተሰብ ስለሆን ስለምናውቅ እገሊኩ የሚያዘነብሎ ወደዚህ ነው፣ እገሌኩ እንደዚህ ነው፣ እንደዚህ ነው፣ ኸላስ ያንን ማዳበር ነው። ሐላል በሆነ መንገድ ላይ የማህበረሰቡ አንድ ፋይዳ ያለው ልጅ ፈጠርን ማለት ነው ብኢዝኒላሂ ተዓላ። ስለዚህ እንደዚህ መማከር ነው ያለብን። ሹራ የበሳሎች መንሃጅ ነው፣ የበሳሎች መንገድ ነው።